ዓለም እስከ ጊዜሃ በሐብለ ዝንጋኤ ትስሕበነ ማለት ሰም፣ ዓለም አንድ ሰው ወይም ሴት ወይም ወንድ በገመድ በሐብል በሬም ሆነ ላም በግም ሆነ ፍየል ወደ ፈለገበት ሀገር ስቦ ይወስደዋል ወይም ደግሞ ወደ ቤቱ ያስገባዋል ወይም እስከ ያርደው አርዶ አወራርዶ እንግዳ እስኪሸኝበት ድረስ በዛ ሐብል ያን ከብት አስሮ ይጠብቀዋል። ካሰረውም ከጠበቀውም በኋላ የፈለገውን ተግባር የሚሸጠው ከሆነም ወደ ገበያ ስቦ ወስዶ ይሸጠዋል። ራሱ የሚገለገልበት ከሆነም ከዚያው በሐብል እየፈታ ይጠብቀዋል። አንድም ደግሞ አርዶ አወራርዶ ለራሱ ይጠቀመዋል ማለት ነው። ዓለምም ዛሬ እኛን በደም በሥጋ የተወለድን ሰዎችን ምንድን ነው የምታደርገን? ብዙ ንብረት ታሳየናለች። ብዙ ጌጣጌጥ ታሳየናለች። ብዙ ሹመት ሽልማት ታሳየናለች። ብዙ ትምህርትም ታሳየናለች። በዚህን ጊዜ የሰው ልጅ እኔ ክብር እኔ ክብር እያለ ወደ ኃጢአት ውስጥ እየተጠላለፈ እየተላለፈ ይገባል ማለት ነው። ኃጢአት ሲሰሯት ደስ ደስ ትላለች፣ ኋላ ግን ወደ ሲወል ወደ ገሃነመ እሳት ስታወርድ ግን ታሳዝናለች። ለምሳሌ አንድ ምግብ በጣም የሚጣፍጥ ምግብ እንደ ማር ያለ እንደ በለስ ፍሬ ያለ ሌላም ወዘተ ያን ሁሉ ሲበላው ደስ ደስ ይለዋል። ኋላ ግን ከበላው በኋላ ከሆዱ ደውየ ሲፈጥርበት ሆዱን ሲነፋው ወይ ደግሞ ቱኪያ ሲለው በጣም ያሳዝነዋል ማለት ነው። እንደዚህ ሁሉ ዓለም በመጀመሪያ ጊዜ ጥሩ ንብረት እያሳየችን ወደ ኃጢአት ውስጥ እንገባለን። ኋላ ግን ከፈጣሪያችን ከኢየሱስ ክርስቶስ ለይታ ወደ ገሐነመ እሳት ለዲያብሎ ስታስረክበን ግን በጣም የበለጠ ንዴት የበለጠ ቁጣ የበለጠ ሀዘን ቢመጣብን አንድንም ማንም ዋሳ አይደርስልንም ማለት ነው ምክንያቱም ዋሶቻችንን ጻድቃን ሰማዕታት ነቢያትን ዛሬ አስክዳናለች በምን በደስታ በጌጣጌጥ በስርቆ በቅሚያ የሰው ነፍስን በማጥፋት ደምን በማፍሰስ ይህን ሁሉ በማድረግ ወደ ኃጢአት ውስጥ አስገብታናለች ማለት ነው እና በደም ምንድን ነው በሐብለ ዝንጋኤ ትስሕበነ ወታወርደነ ታሕተ ወደ ቀደመ መርገም ወደ አዳም ወደ ታች ታወርደናለች። ወደ ታች ወታወርደነ ታሕተ ማለት ወደ ሲወል ታወርደናለች። ወደ ቀደመ መርገም አዳም ወደ ተረገመበት አምስት ሺህ አምስት መቶ ዘመን በሲወል ታስሮ በአምስት ቀን ከቀን እኩል መጥቼ እኔ ያድነሃለሁ ብሎ ጌታችን ኢየሱስ ክርስቶስ ቃል ኪዳን እስኪገባ ድረስ ገብቶ ኋላ በአምስት ሺ በአምስት መቶ ዘመን ከድንግል ማርያም ተወልዶ እስኪያድን ድረስ የታሰረባት ሲወልናት ናት ወደዛች ሲወል እኛንም ታወርድናለች ማለት ነው። ለዘ ተወለድነ በስጋ ወደም፣ በስጋ በደም ተጸንሰን ከእናት ከአባታችን የተወለድነ የክርስቶስ ልጆች የዲያብሎስ የግብር ልጆች ታደርገናለች። አለም እያታለለች ማለት ነው እና ወደ ዓለም ውስጥ ወንድሞቼ ወደ ዓለም ውስጥ መግባት አያስፈልግም። የዓለምን ጌጣጌጥ መጥላት ያስፈልጋል። አለም እንደ ህልም ታልፋለች። አለም እንደ ጢስ እንደ ጥላ ታልፋለች። አለም እንደ መስከረም አበባ እንደ ኅዳር አበባ፣ በመስከረም በጥቅምት በኅዳር ያበበ አበባ በታኅሣሥ በጥር ደግሞ አመድ ሁኖ ነው የሚገኝ እንደዚያ ሁሉ አመድ ታደርገናለች። እና አለምን መከታተል አያስፈልግም። ሰማያዊውን የክርስቶስን መንገድ መከታተል አስፈላጊ ነው። አለም በሐብለ ዝንጋኤ ትስሕበነ፣ እስከ ጊዜዋ ድረስ በዝንጋኤ ሀብል ትስበናለች ማለት በኃጢአቷ ወደ ሌላ ውስጥ አስገባናለች ማለት ነው። ከዚህ አለም ከንቱ እንደሆነ ይህ አለም ከንቱ እንደሆነ መጠንቀቅ ያስፈልጋል። ዛሬ ብንሾም ብንሸለም ብንበላ ብንጠጣ ደስ ቢለን ኋላ ደግሞ ሊከፋን ይችላል። ኋላ ደግሞ ሊያሳዝነን ይችላል። ኋላ ደግሞ ከፈጣሪያችን ከኢየሱስ ክርስቶስ መለየት እንችላለን። የፈጣሪያችንን መንግስት አንወርስም፣ ስሙንም አንቀድስም፣ ክብሩንም አናገኝም። ዘአእመራሰ ለባዊ ጠቢብ ለባዊ ይች ዓለም ማለፏን ላወቀ ለመረመረ ለጥበበኛ ለለባዊ ሰው ግን ለባዊ ፍዳ ወይን ይስተይ ማየ ዝናም ያወቀ የዓለምን ማለፍና መጥፋቷን ጥፋቷን ላወቀ ለመረመረ ለለባዊ ሰው ግን ፍዳ ወይን ይስተይ የወይን ፍዳን ይጠጣ ዘንድ፣ እንደ ልብስም ቆጽለ አዕዋም የዛፍ ቅጠሎችን እንደ ልብስ ይጎናጠፋቸዋል፣ ይለብሳቸዋል። ማለት ለሰም እንግዲህ የዓለምን ጥፋት ያወቀ ዓለም ከንቱ እንደሆነች ያወቀ የመረመረ ሰው ግን በዚህ ዓለም ላይ ፍዳ እንዳያገኘው ወደ ሌላው የዲያብሎስ የገሃነመ እሳት ጨለማም እንዳይጎናጠፈው ምንድን ነው የሚያደርገው? ይህን ዓለም ንቆ ወደ የት ነው? ወደ ገዳማት ነው የሚሄደው። ወደ ገዳማት ይሰደዳል ማለት ነው። ገዳም ማለት ከዚህ ዓለም እያለም በከተማ ውስጥም በገጠርም ያሉት ሁሉ ብዙ አባቶች አሉ፣ ብዙ እናቶች አሉ፣ ሳይታወቁ የበቁ አሉ። እንደገና ደግሞ ኃጢአተኛ መስለው ስንት ነዳያንን የሚመጸውቱ ምጽዋት አበደር። መስዋዕትን ያለ ጌታችን ኢየሱስ ክርስቶስ ከመቅደስ ከመስዋዕት ከቅዳሴ ከሌላም ሁሉ መስዋዕት መርጣ ምጽዋትን እመርጣለሁ። ምጽዋት ማለት ብዙ የተራቡ ወንድሞቻችን አሉ እንዳይሰሩ አካል ያጡ፣ እንዳይለምኑ ያፈሩ፣ አንድም ደግሞ አካላቸው የተቆረጠ አይናቸው የፈረጠ ጎናቸው ከመኝታ የዋለ አይናቸው ከማገር ጎናቸው ከመኝታ የዋለ ሕመምተኞች አሉ። እነዚህን መጎብኘት አለብን። ብዙ አባቶች፣ ብዙ እናቶች በስውር እነዚህን የሚመግቡና የሚጠውሩ ሰዎች አሉ። ደወ ድኩማን ያሀነጻ ብያተ በመንግሥተ ሰማይ ይላል። የድኩማን እጆች ዛሬ ከዚህ እጅ የላቸውም እግርም የላቸውም። ነገር ግን ለነዛ የመጸወተ ሰው፣ ለነዚያን የተንከባከበ ሰው፣ እነዚያን ያበላ ሰው ለሰብ በመንግሥተ ሰማያት ደግሞ እነሱ ቤት ሰርተውላቸው ለነዚህ ሰዎች ይቆያሉ ማለት ነው። ዛሬ የምንመጸውተው ዛሬ የምናለብሰው ዛሬ የምናበላው ንብረት ሁሉ ባንክ ቤት እንዳስቀመጥነው ገንዘብ ማለት ነው። ባንክ ቤት ያስቀመጥነው ገንዘብ በፈለግነው ጊዜ ሄደን አውጥን እንጠቀማለን። ይህም ደግሞ በመንግስተ ሰማያት ለእኛ ተጽፎ በአምደ ወርቁ በኢየሱስ ክርስቶስ አምደ ወርቁ ተጽፎ በባለመዋልነቱ በባለመዋሎቹ በነቢያት በሐዋርያት በሰማይታት በጻድቃን በሰለስቱ ሚት ፊት ተጽፎ ኋላ በዕለተ ምጽዓት በእነዚህ ፊት በምስክር ቀርቦ የሚሰጠን ነው። እንዲሁ ዛሬ ሰጠነ ማለት አንችልም። መስጠት ደግሞ በስውር ነው። ዝም ብሎ በጉባኤ አውጥቶ አይደለም። በጉባኤ ሰው እያየ ሳይሆን በድብቅ የሰጡት ነገር ኋላ ጌታችን ኢየሱስ ክርስቶስ ደግሞ በክሶት በጻድቃን በሰማይታት በመላይክት በነቢያት ፊት፣ በአለም ፊት አውጥቶ ይሰጠናል ማለት ነው። ዛሬ በስውር የሰጠነውን ሰው ይወቅልን ማለት ግን ከንቱ ውዳሴ ይሆናል እና የዚችን ዓለም ጥፋት ያወቀ ሰው ይህን ዓለም ወንጀል ትቶ ስደቱን ይሄዳል። ስደት ማለት ወደ ክርስቶስ ይጠጋል ማለት ነው። መሰደጃው ክርስቶስ ነው። ዛሬ ፍዳን ወይን ፍዳን ይጠጣ ዘንድ፣ ወይም ደግሞ ያንን ልብስ እንዲጎናጠፍ እኛም ደግሞ ኋላ ሌላው እንዳንጎናጠፍ ዛሬ ማወቅ ነው የዓለምን ስራ ማለት ነው። እስመ ወህልም እሷ ህልምና ጥላ ናትና ለምሳሌ አሁን ማልዳ ጥላ ምን ያህለው ብንሰፍረው ብዙ ነው ብዙ ክንድ ነው የሚሆነው ትንሽ ርፈድ ብሎ ግን በሶስት ሰዓት በአራት ሰዓት አይገኝም ያጥላ ህልምም ደግሞ ማታ ስናልም ያደርነውን ማልዳ አናገኘውም የህልም እንጀራ ይሆንብናል እንደ ጥላ ዘመናችን ያልፋል ዘመናችን ሰባ ሰማንያ ዘመን እንቆያለን ጥላ ደግሞ እስከ ርፋድ ድረስ ይቆያል። የእኛም ድሜ የርፋድ ድሜ ነው፣ የቀንኩል ድሜ ነው። ያ ግን እንደ ህልምና እንደ ጥላ እንደሚያልፈው ይቺ ዓለም አላፊ ናት፣ ጠፊ ናት፣ ከንቱ ናት። በዕለተ ምጽአት ግን ያው ዛሬ የዛሬ ጥላና ህልም መሆኗን አውቀን ወደ ከጥሩ ነገር ገብተን ብንጸልይ፣ ብንመፀውት፣ ብንዘክር ለፈጣሪያችን ብንገዛ ከወንጀል ውስጥ ባንቀላቀል ዲያብሎስ ክፉ የሚያሰራንን ሁሉ ይቻለም የምታሰራ በዚቻለማ ሁኖ ሆኖ ዲያብሎስ ደግ ደግ ነገር እያሳየ ወደ እሱ ተገዥ እንድንሆን ይወስድናል። ከእሱ ላይ ነጥቀን ወጠን አምልጠን የነቢያትን የጻድቃንን፣ የሰማይታትን የሐዋርያትን ስራ እንደሰሩ ራሳቸው መስዋዕቱ ነው እንደቀረቡ። በመጀመሪያ ፈጣሪያችን ኢየሱስ ክርስቶስ ራሱ መስዋዕቱ ሆኖ ዓለምን አድኗል። ራሱ መስዋዕቱ ሁኖ ያ እንደገና ሐዋርያትን ደግሞ ምን አላቸው? ትክሉኑ ሰቲየ ጽዋዐ ዘአነ ሰቲ እኔ መጠጣውን መጠጥ ልጠጡ ትችላላችሁን? አላቸው እወ ንክል አሁን እንችላለን ካሉ በኋላ እነሱ ግን በመጀመሪያ ግራ አዝማችነት ቀኝ አዝማችነት ሚሾመን መስሏቸው ነበረ። ግን እሱ ትክልኑ ጽዋ የምን የምጠጣውን ጽዋ ትጠጡ ዘንድ ትችላላችሁ ያላቸው ግን እኔ መሥዋዕት ሁኜ ቀርባለሁና እናንተም መስዋዕት ሁኑ፣ እኔ የተሰቀላለሁና እናንተም ተሰቀሉ፣ እኔ የቸነከራለሁና እናንተም ተቸንከሩ፣ እኔ ዓለምን ዞር ያስተምራለሁና እናንተም ዞራችሁ አስተምሩ ለማለት ነው። ትክሉኑ ሰት ጽዋ ዘአነ ሰቲ፣ እኔ የምጠጣውን ጽዋ ትጠጡ ዘንድ ትችላላቸው ወይ አላቸው። ኋላ ግን ይህን መከራ ከሰሙ በኋላ ያው ፈጣሪያቸው ኢየሱስ ክርስቶስን መስለው ቁልቁሊት ተሰቅለው እንደ ጎመን እንደ ሽንኩርት በቢሊዋ ተከትፈው በእሳት ተቃጥለው በደንጃ ተወግረው በቀኖት ተጨንክረው በመስቀል ተሰቅለው ነው ሃይማኖትን ያጸኑ፣ ለፈጣሪያቸውም የተገዙ፣ ፈጣሪያቸውንም የመሰሉ። እኛም የእነሱን አላማ ተከትለን ለፈጣሪያችን መገዛት አለብን ማለት ነው። ይሄ ዓለም እንደ ጥላና እንደ ህልም እሷ ታልፋለችና እንደተባለው ይህ ዓለም ኃላፊና ጠፊ መሆኑን መጠንቀቅና ማወቅ እንዳለብን ነው። ይሄ ቅኔ ይህንን የሚያሳየን፣ በዚህ ቅኔ ርቃቄ አመስጥረን፣ ያለምን ጥፋት ያለምን ከንቱነት አውቀን ወደ ጥሩ ነገር መግባት ይገባሃል ማለት ነው።